ሰላም ለእናንተ ይሁን። እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እንሆ ብለናል። ከዜናዎቹ ጋር ጀማል ኢማም አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። የተቀላጠፈ አገልግሎት በመስጠት ለከተማዋ ሰላምና ልማት የድርሻቸውን እንደሚወጡ በደሴ ከተማ የሚሰሩ የፌዴራልና የክልል ተጠሪ ተቋማት ሰራተኞች ተናገሩም። ከተማ አስተዳደሩ ከተጠሪ ተቋማት ሰራተኞች ጋር በወቅታዊ የሰላም ጉዳዮች ዙሪያ ምክክር አካሂዷል። ሰላህዲን ሴድኔ የተከታተለው የደሴ ከተማ አስተዳደር አገልጋይና የሰላም ዘብ የመንግስት ሰራተኛ ለሁለንተናዊ እምርታ በሚል መሪ ሀሳብ ከፌዴራልና ከክልል ተጠሪ ተቋማት መንግስት ሰራተኛ ጋር ውይይት አካሂዷል። የከተማዋን ሰላምና ልማት ለማስቀጠል በሚደረገው ሁለንተናዊ እንቅስቃሴ የአገልግሎት ተቋማት ሚና ላይ ምክክር ተደርጓል። አሚኮ ያነጋገራቸው የፌዴራል ተቋማት ለደንበኞች ቀልጣፋ አገልግሎትን ለመስጠት ዝግጁ መሆናቸውን ተናግረዋል። የክፍያ ስርአቶችንን የማሻሻያ ስራዎችን ሰርተናል እንደዚሁም ደግሞ መስመራችን በስካዳ የመቆጣጠር ስራዎችም እንደዚሁ የተጀመሩ ስራዎች አሉ። እንደዚሁ እያደረግን ማዕከላቶችን በሶስት ማዕከል ከፋፍለን አገልግሎት ለመስጠት የቻለ ለማድረግ ስራዎችን በመስራት ላይ እንገናኛለን። በአሁኑ ሰዓት ላይ ማለት ነው። ደንበኛ ንጉስ ነው። የኛ የመጀመሪያው ትልቁ የሚሰመርበት ያለ ደንበኛ እኛ የለንም። እኛ እንድንኖር የሚያደርገን ደንበኛውን ነው። ስለዚህ ማንም ደንበኛ ካረካ ነገ ሊገዛኝ አይችልም። ደሴና አካባቢዋ ሰላም እንድትሆን ለሰላም ዘብ እንደሚቆሙም ጠቁመዋል። ሰላም ከሌለ በተለይ በተለይ በእኛ ሴክተር ተንቀሳቅሶም የትኛውን ቦታ ሄዶ ስራዎችን ለመስራት የማንችልበት እና የሰላም ዋጋ ከፍተኛ የሆነበት ነገር አለ። ስለዚህ እንደ ተቋም እኛም አንዱ በሰላም ከመንግስት አካላት ጋር በመኖር ሰላምን ለማምጣት የሚታገዙን ግዛት በማድረግ ስራዎችን በጋራ እየሰራና ያለንበት ከዚህ በፊትም ቢሆን አሁንም ወደፊትም የሰላምን ጥቅም በእጅጉ የተረዱ ናቸው። ስለዚህ ይሄ ሰላም እንዲመጣ የተቻላቸውን ጥረት እያደረጉ ነው። ለምሳሌ አንዱ መንግስትን ማገዝ ነው። መንግስት ለሰላም የሚያደርገውን ቁርጠኝነት ከጎን ሆኖ ማገዝ ነው። እሱን እያደረግን ነው። ያለ የማህበረሰቡን ጥያቄ ለመመለስና አገልግሎት አሰጣጡን የተሳለጠ ለማድረግ አሰራርን ለማዘመን በትኩረት እየተሰራ መሆኑን የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ተናግረዋል። አገልግሎት አሰጣጥን ማሻሻል፣ ቀልጣፋ አገልግሎት መስጠት፣ ከሙስና የጸዳ ከእጅ መንሻ የጸዳ አገልግሎት መስጠት። ለዚህ ደግሞ መሶቢያ አንድ ማዕከል አገልግሎት በከተማችንን ተመርቆ አሁን ኦልሞስት ወደ ትግበራ ገብተናል። ለልማቱ መሳለጥ ሰላም ድርሻው የጎላ በመሆኑ ከተማዋን ለማዘመን በሚደረገው ሂደት ከማህበረሰቡ በተጨማሪ አገልግሎት ሰጪ ተቋማት ኃላፊነታቸውን ሊወጡ እንደሚገባ አቶ ሳሙኤል ሞላልኝ ተናግረዋል። የአገልግሎት አሰጣጥ በተሻሻለ ቁጥር ልማት ይሻሻላል። አገልግሎት አሰጣጥ በተሻሻለ ቁጥር ሰላም ይመጣል። ግን ይሄ ብቻውን በቂ አይደለም። ሃይማኖት አባቱ ስለ ሰላም ሲመክር፣ የሚዲያው አካሉ አክቲቪስቱ ስለ ሰላም ሲመክር ስለሚያግባቡን ነገሮች የእሴት የጋራ እሴት ግንባታ ላይ ሲመክር ምሁሩ ስለ ሰላም ሲመክር መንግስት ሰራተኛው ስለ ሰላም ሲያስብ በአግባቡ አገልግሎት ሲሰጥ፣ ለዚህ ደግሞ ህብረተሰባችንን ንቁ ሆኖ ተገንዝቦ በአግባቡ ተረድቶ ከጎናችን እንዲቆም ይገባል። በደቡብ ወሎ ዞን ቃሉ ወረዳ በዶሮ እርባታ የተሰማሩ ወጣቶች ውጤታማ መሆናቸውን ተናግረዋል። የዞኑ የስራ ኃላፊዎች በወረዳው ተገኝተው የወጣቶችን የስራ እንቅስቃሴ ተመልክተዋል ተሞክሮውን ወደ ሌሎች ወረዳዎች ለማስፋትም እንደሚሰራ ተገልጿል ተመስገን አሰፋ ዝርዝር ዘገባ አለው በደቡብ ወሎ ዞን ቃሉ ወረዳ ወጣቶች በክላስተር ተደራጅተው በዶሮ እርባታ ዘርፍ በመሰማራት ተጠቃሚ ሆነዋል። የደቡብ ወሎ ዞን የስራ ኃላፊዎችም በቃሉ ወረዳ ደጋን ተገኝተው በዶሮ እርባታ ዘርፍ የተሰማሩ ወጣቶችን የስራ እንቅስቃሴ ተመልክተዋል። በዶሮ እርባታ ዘርፍ የተሰማሩት ወጣቶችም ወረዳው ባመቻችላቸው የስራ ዕድል ተጠቃሚ መሆናቸውን ተናግረዋል። ሲጀምረው ከበድል ነበረ። ያው ትጀ ቀላል ነው አሁን ያለው የስራው ሂደት። አሁን ምርት ላይ ነን፣ ያው ጀምረናል፣ ወደ ሽያጭ ገብተናል ውስጥ አሁን ዘጠኝ መቶ ወደ ገበያ እናወጣለን በየቀኑ አዎ በየቀኑ ያው በሽያጭ ደረጃ ደግሞ 17 ብር እየሸጠ ነው ያለው ሂደቱ በቃ አሪፍ ነው አዋጭነቱ አሪፍ ነው ለሰራ ሰው አሪፍ ነው ያው አሪፍ ሁኔታ ላይ ነው ያሉት ግብአት ተሟልቶልናል። እየሰራን ነው እያሳደግን ነው ያው ቀጣይ የተሻለ ገቢ እንደሚኖረንና ኑሯችንም እንደሚሻሻል ተስፋ እናደርጋለን አሁን ላይ ያለው ሁኔታ ለቀጣዩ ተስፋ አሪፍ ሞራል አለው። ለውጡ አሪፍ ነው። ገቢያቸው የተሻለ ነው። ከሌላው ስራ የእነሱ ለውጥ አለው። ለነዋሪም ለተጠቃሚም የተሻለ ነው። እኛ የተደረጀ ነው። እንደ ቀላል ጀምረ ነው። እንደዚህ አላሰብነውም። አደረጃጁን በዚህ በስራው ላይ ብትሰብሩት እንዴት ነው ሞክሩት ምናምን ሲሉ እሽ የሚያበረታታን ታገኘን በቃ እንሞክረዋለን ብለን ተነሳሳል። በቃ አደረጃጁም ወደዚህ ስራ ገባን። ይህን ስራ ጀምረን አሁን እዚህ ምርት ላይ ነው ያለነው። ያው እንቁላል መሸት ጀምረናል። ያው ያለው ሂደት ይሄ ነው። የቃል ወረዳ ስራና ክሎት ጽህፈት ቤት ኃላፊ ሬድዋን ሁሴን በወረዳው ወጣቶችን በክላስተር በማደራጀት በስራ እድል ፈጠራ ውጤታማ እንዲሆኑ እየተሰራ መሆኑን ተናግረዋል። በሩብ አመቱም ለ900 ወጣቶች የስራ እድል መፈጠሩን ጠቅሰዋል። አሁን የምንገኝበት ደጋን ቀበሌ ላይ በክላስተር ድርጅት አድርገን በየቀበሌው አሉ። ነገር ግን ይህ ልዩ የሚያደርገው ድርጅት አድርገን ወጣቶችን ክላስተራይዝድ አድርገን መሰረተ ልማቱን አሟልተን ሼዱን ሰርተን የምስራ ቦታ ሰጥተን ሶላር ሲስተም ተጠቃሚ እንዲሆን አድርገን የውሃ መስመር ዝርጋታ ጭምር ዶሮዎቹን ገዝተን ማጠጫ መመገቢያ እቃ ገዝተን እንደዚሁ መኖውን ጭምር ገዝተን ወጣቶችን ወደ ስራ አስገብተናል። ይህም በማድረግ አንድ ኢንተርፕራይዝ በቀን ከ1020 እስከ 1030 እንቁላል ይሰበስባል። እስካሁኑ እስከምንገኝበት ሰዓት ድረስ ከ900 በላይ ወጣቶችን የስራ ዕድል ፈጥረናል። የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን የዶሮ እርባታን ጨምሮ በሌሎችም ዘርፎች ወጣቶችን ተጠቃሚ የሚያደርጉ ስራዎች ላይ በተደረገው ድጋፍና ክትትል ውጤት መመዝገቡን ገልጸዋል። የተጀመረው ነገር በጣም ጥሩ ነው። እንደምታዩት አምስት ሼድ አሁን ፋንክሽናል ሆኗል። ወጣቶችን በጣም ተጠቃሚ የሆኑ ነው ያሉት። ምርታቸውን እዙ መጥቶ የሚረከባቸው የንግድ ማህበረሰብም እየተፈጠረ ነው ያሉት። ያለው የእንቁላል ምርት በከፍተኛ ሁኔታ እየተመረተ ያለበትም ሁኔታ አለ። እዚህ አካባቢ ያሉ ጥንካሬዎችንም ጉድለቶችንም ፈትሸን ተዘዋውረን ደግሞ ሌሎች አካባቢ ላይ የምናያቸው አሉ። እዛ አካባቢ ላይ እዚህ የጎደለው ነገር ተሟልቶ እንዲሄድ፣ እዚህ አካባቢ ጥሩ የሆነው ነገር ደግሞ እዛም አካባቢ እንዲተገበር ለማድረግ የሚያስችል እይታ ነው እያየን ያለ ነው ማለት ነው። በቀጣይም ከዶሮ እርባታ ዘርፍ በተጨማሪ በላም እርባታ፣ በአትክልትና ፍራፍሬ ልማት ላይ የተጀመሩ ስራዎችን ይበልጥ ውጤታማ ለማድረግ ትኩረት ተደርጎ ይሰራል ብለዋል። በሁሉም አካባቢ ላይ ወጣቶች ተደራጅተው ይሄን ልማት ይሄን ስራ እንዲሰሩ ለማድረግ እንቅስቃሴ እያደረግንና ያለ ነው። ዘንድሮም ያው በርከት ያለ ወጣት መዝግበናል። እያደራጀንና ያለ ነው። ኢንተርፕራይዝ እያደራጀንና ያለ ነው። የሸድ ግንባታ ስራ ተጀምሯል። ከዚህ በተጨማሪ ደግሞ የወተት ሀብትም እንደዚሁ አንድ ትልቅ ህውጅ የሆነ የወተት ክላስተር ደግሞ እዚሁ ገርባ ላይ ይኖረናል ማለት ነው። ሶ እነዚህ ሞዴሎች በሌሎች የደቡብ ወሎ አካባቢዎች የሚሰፉ እና እያደገ መሄድ እዚህም ይሰፋል፣ ሌሎች ወረዳዎችም ላይ ደግሞ እንደዚሁ እንዲሰፋ የምናደረግበት ተጨባጭ ሁኔታ ይዘን እየሰራን ነው ያለ ነው። ምርጫችሁን አማራ ሚዲያ ኮርፖሬሽን በማድረግ ከእኛ ጋር ስላላችሁ እጅግ አድርገን እናመሰግናችኋለን። የተከበራችሁ ተመልካቾቻችን፣ ዜናዎቻችን ከደሴ ስቱዲዮ አሁንም ቀጥለዋል። የግብር ስርዓቱ ፍትሐዊና ተጠቃሚነትን ያረጋገጠ ለማድረግ እየተሰራ መሆኑን የአማራ ክልል ገቢዎች ቢሮ ገለጸ። ቢሮው በአዲስ መልክ በረቀቁና በተሻሻሉ የገቢ ግብር አዋጆች ላይ ከሚመለከታቸው ባለድርሻ አካላት ጋር በደሴ ከተማ ምክክር አድርጓል። ከድር አሊ። የአማራ ክልል ገቢዎች ቢሮ ከክልሉ ምክር ቤት ጋር በመተባበር በተሻሻሉ የተለያዩ የገቢ ግብር አዋጆች ዙሪያ ከባለድርሻና አጋር አካላት ጋር በደሴ ከተማ የህዝብ ሰሚ መድረክ አካሂዷል። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የአማራ ክልል ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አባል አቶ ሊማም በምክር ቤቱ የሚወጡ አዋጆች ህዝብንም መንግስትንም የሚጠቅሙ መሆን ስላለባቸው ከመጽደቃቸው በፊት የተለያዩ አካላት እንዲሳተፉና ረቂቅ አዋጆቹ በሀሳብ እንዲዳብሩ መደረግ ስላለበት መድረኩ ተካሂዷል ብለዋል። የአማራ ብሔራዊ ክልላዊ መንግስት ገቢዎች ቢሮ ባወጣቸው ረቂቅ አዋጆች ወይም ባዘጋጃቸው ረቂቅ አዋጆች ላይ ሲሆን አዋጅ መርምሮ ማጽደቅ፣ ተግባራዊነቱን መከታተልና መቆጣጠር ሚና የህግና የዲሞክራሲ መሰረታዊ መስኮች የሚያንጸባርቅ እጅግ አስፈላጊ ጉዳይ ነው። ለሀገር በሚበጅ መልኩ በህዝብ መብትን እንዳስጠብቅና ተጠቃሚነታቸውን እንዲያረጋግጥ አድርጎ እንዲጸድቅ ማድረግ ይጠበቅባቸዋል። የአማራ ክልል ገቢዎች ቢሮ ኃላፊ ዶክተር መንገሻ ፈንታው በበኩላቸው ቢሮው አራት የገቢ ግብር ረቂቅ አዋጆችን አሻሽሎ ለማጸደቅ እየሰራ እንደሚገኝ ተናግረዋል። አንደኛው የንግድ ትርፍ አዋጁ ነው። በፊት 2428 የሚባለው አዋጅ ነው። ሁለተኛው የቴምብር ቀረጥ በጣም ረጅም ዓመት የቆየ ነው። ልሞስ ወደ 27 ዓመት የቆየ አዋጅ ነው። በዘጠና አንድ ዓመተ ምህረት የወጣ አዋጅ እሱም ማሻሻያዎች እየተካሄዱበት ነው ያለው ሶስተኛው የኤክሳይዝ ታክስ ነው በቅርብ ነው የተሻሻለው ግን ደግሞ ወቅቱን እንዲዋጅ ተደርጎ እየተስተካከለ ነው ያለው ሌላው አራተኛው የእርሻ ስራ ገቢ ግብርና የገጠር መሬት መጠቀሚያ አዋጅ ነው ከዘመኑ ጋር አብሮ እንዲሄድ የሚያስፈልጉ ነገሮችን ያሟላ እንዲሆን በግብር ከፋዩም ላይ ጫና እንዳያሳድር መንግስትም ደግሞ ማግኘት የሚገባውን ግብርና ታክስ አግኝቶ ህዝብ ህብረተሰቡ ለሚፈልገው ልማት ለማዋል ታሳቢ የተደረገ ነው። አዋጆቹን ማሻሻል ያስፈልግበትን ምክንያትም የቢሮ ኃላፊ አብራርተዋል። የገቢ ግብር አዋጆች፣ የታክስ አዋጆች ወደፊት ታሳቢ አድርገው ረጅም ዓመት የሚቆይ መሆን አለበት። ስለዚህ ብዙ ነገሮችን አርቆ የሚያስብና አርቆ የሚያስተውል ነገሮችን ወደፊት ታሳቢ አድርጎ የሚወጣ አዋጅ እንዲሆን እየተዘጋጀ ነው ያለው። ዓለም አቀፍ ተሞክሮዎችም ተካተውበታል። አዋጆቹ ሲዘጋጁ ያልነበሩ ነገሮች ነበሩ። አሁን ደግሞ ዘመኑ ቴክኖሎጂው የተለያዩ የፈጠራ ነገሮች ሲታከሉበት የመጡ የገቢ አይነቶች አሉ። ርዕስ የሌላቸው ማለት ነው። እነሱን አድሬስ መደረግ መቻል አለበት። አሚኮ ያነጋገራቸው የመድረኩ ተሳታፊዎችም በተሻሻሉ አዋጆች ዙሪያ ግንዛቤ እንደተፈጠረላቸው ተናግረዋል። ከዚህ በፊት የማያሰሩ የነበሩ አዋጆችን ማሻሻል ለኢኮኖሚው የሚሰጠው ጥቅም ከፍተኛ ነውም ብለዋል። የፌዴራልና የክልል መንግስታት ህጎች ተቀራራቢነት መኖር አለበት። በሀገሪቱ ውስጥ የተለያየ ህግ ካለ ከአንዱ ቦታ ወደ አንዱ ቦታ ለመሄድ ፍላጎት ሊያሳድሩ ይችላሉ የሚል ግምት አለኝ። በዚህ መሰረት ህጎችን ወጥ ማድረግ ጥሩ ነው የሚል ሀሳብ አለኝ። አዳዲስ የገቢ ማስገኛ ምንጮች እንደ ቴክኖሎጂ አይነት ወይ ዲጂታል ኢኮኖሚ የሚባሉት ነገሮች እነሱን መሰረት በማድረግ የታክስ ቤዙን ማስፋት እሱ ተገቢና ወቅታዊ ነው ብዬ አምናለሁ፣ በግሌ ማለት ነው። መሻሻል ያለባቸው አዋጆች መሻሻል አለባቸው፣ ምክንያቱም ለሀገር እስከጠቀመ ድረስ። ያም ሆኖ ግን ህብረተሰቡን ያማከለ መሆን አለበት። ነጋዴው ተግባብቶና ተስማምቶ ሲከፍል ነው ሀገር የሚያድገው እና ያንን ታሳቢ በማድረግ ቢሆን ጥሩ ነው። ለዚህ አዋጆች መሳካት አስፈጻሚም አስፈጻሚምና ተጠቃሚም አካል በጋራ ሆኖ ህገወጥ ቢከላከሉ ህብረተሰቡን ተጠቃሚ ነው። መንግስትም ከህብረተሰቡ ማግኘት ያለበትን ነገር ሁሉ ሊያገኙ ይችላል ማለት ነው። በህዝብ ሰሚ መድረኩ ከስራ ኃላፊዎቹ በተጨማሪ የጥብቅና የሂሳብ አዋቂዎች፣ የንግድና ዘርፍ ማህበራት፣ የሴት ነጋዴዎች ማህበርና የተለያዩ የንግዱ ማህበረሰብ አባላት ተገኝተዋል። በመጨረሻም ታራሚዎችን በህግና ስነ ምግባር ከማረምና ከማነጽ ባሻገር በተለያዩ ሙያዎች ስልጠና እንዲያገኙ ለማድረግ እየሰራ ሁኖ ብለዋል። የሰሜን ወሎ ዞን ማረሚያ ቤቶች ማረሚያ ቤቱ በታራሚዎች አያያዝና በተሻሻሉ ሪፎርሞች ዙሪያ ባለድርሻና አጋር አካላት በተገኙበት ምክክር አካሂዷል። ዘገባው የሰሜን ወሎ ዞን የመንግስት ኮሚኒኬሽን መምሪያ ነው። መሐመድ በቀለ እንደሚከተለው አዘጋጅቶታል። የሰሜን ወሎ ዞን ማረሚያ ቤት መምሪያ የሰሜን ወሎ ዞንና የወልዲያ ከተማ አስተዳደር አመራሮች፣ የሃይማኖት አባቶች፣ የማህበረሰብ ተወካዮችና ሌሎች ባለድርሻ አካላት በተገኙበት የሩብ ዓመት አፈጻጸሙን ግምገማና የሪፎርም ስራ ትውውቅ አድርጓል። በሩብ ዓመቱ ታራሚዎችን በህግ ከማነጽ ስራው ባሻገር በትምህርትና በተለያዩ የሙያ ስልጠናዎች እንዲሳተፉ በማድረግ የተሻለ ስራ መስራቱን የማረሚያ ቤቱ ኃላፊ ረዳት ኮሚሽነር ፈንታው ደሳለኝ አስረድተዋል። ተምረው እንዲወጡ ከአንደኛ ክፍል እስከ ስድስተኛ ክፍልና ከዛ በላይም ከሆኑ ደግሞ በርቀት ትምህርት ከሰባተኛ ፍል ጀምሮ እስከ 12ኛ ፍል ድረስ እንዲሁም በኮሌጅና በዩኒቨርሲቲዎችን ጭምር የሚሰጡ ትምህርቶችን በርቀት እየተማሩ ያለበት ሁኔታ ላይ ያለና በብረታ ብረት፣ በጣውላ ስራ፣ በባህላዊና ዘመናዊ የእጅ ጥበብ ስራዎችም ጭምር ያሰለጥናል። የታራሚዎችን መሰረታዊ ፍላጎት በማሟላት ዙሪያ ላይ የተሰራው ስራ በተሻለ መልኩ ያከናወንበት ሁኔታ ነው ያለን። በማረሚያ ቤቶች እየተሰራ ያለው የአደረጃጀትና ሌሎች ሪፎርሞች የታራሚዎች የሰብአዊ መብት አያያዝ ስራን ጨምሮ ተቋማዊ አሰራሩን ለማጠናከር እንደሚያስችልና ምቹ ሁኔታ እንደሚፈጥር ነው ረዳት ኮሚሽነሩ የገለጹት። የሰሜን ወሎ ዞን ፍትህ መምሪያ ኃላፊ አቶ ፍስሐ ደሳለኝ የሪፎርም አዋጁ ተግባራትን ለማረሚያ ቤቶችና ለፍትህ የሰጠ መሆኑን ገልጸው ሪፎርሙ ታራሚዎች በድጋሚ ወንጀል እንዳይፈጽሙ በስነ ምግባር ታንጸው እንዲወጡ ወሳኝ መሆኑን ተናግረዋል። ከፖሊስ ጋር ከፍርድ ቤት ጋር ከፍትህ መምሪያ ጋርና ከሚመለከታቸው አካላቶች ጋር በቅንጅት በመስራት ታራሚዎች በአግባቡ ታንጸው ተምረው ሰብአዊ መብቶቻቸው ተከብሮላቸው የሚወጡበትን ድጋሚ ወንጀል የማይፈጽሙ ታራሚዎችን የምንፈጥርበት ተቋም ነው ተብሎ ይገመታል። ይህን ሪፎርም ከመሬት እንዲነካ የማድረግ ስራዎች እየተሰሩ ያለበት ሁኔታ ነው ያለው እሱን አጠናክረን መቀጠል ይጠበቅብናል። የሰሜን ወሎ ዞን አስተዳዳሪ አቶ አራጌ መር በበኩላቸው ታራሚዎች የእርምት ጊዜያቸውን ጨርሰው ከወጡ በኋላ ስራ ፈጣሪ እንዲሆኑ እየተሰሩ ያሉ ስራዎች አበረታች መሆናቸውን አንስተው በቀጣይ ከተቋማት ጋር በመቀናጀት አጠናክሮ ማስቀጠል እንደሚገባ አመላክተዋል። ስራ የሚፈልጉ የሚጠብቁ ሳይሆን በራሳቸው ስራ ፈጥረው ቤተሰባቸውና ራሳቸውን ሊቀይሩ የሚችሉ ሁነው እንዲወጡ ከማድረግ አኳያ የተጀመሩ ስራዎችን የበለጠ አጠናክሮ መስራት። ከዚህ ጋር የመንግስት ተቋሞች አሉ። በተለይ በዚህ ላይ ከኮሌጆች ጋር በቅንጅት መስራትን ይጠይቃል። እንዲሁም ደግሞ ከትምህርት ቤቶች ጋር በቅንጅት መስራትን የሚጠይቅ ነው እና ከስራና ክህሎት መምሪያና ጽህፈት ቤቶችም ጋር በቅንጅት በመስራት የበለጠ በክህሎት የዳበሩ ታራሚዎች ነው እንዲፈጠሩ ከማድረግ አኳያ ስራ መሰራት አለበት ነው። ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች የእስካሁኖቹ ነበሩ። ከእኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ከዜናዎቹ ጋር ጀማል ኢማም ነበርኩኝ። ወደ ዋናው ስቱዲዮ እንመለስ። በያላችሁበት መልካም ምሽት ይሁንላችሁ።